መውጣት በመረጫጨት አይሁድን የሚደርስ ውሃ የሚያድን ቢሆን የእግዚአብሔር ልጅ ባልመጣ ውሃ ውስጥ ከመግባት ይሰማ እንዴ እያቆምኩ እንዴ እያስረገጥነው ንለፍ እንጂ ቅድም ምን አለ? እስቲ አንድ ይመለስ አድርገው እንዴ እንዴ ህዝቡ በደንብ አድርጉ እየሰሙ ሄደ ፕሮቴስታንቶች እንደሚያሆኑ የአንድ ሰው ብቻ አይደለም የብዙ ሰው ስለምናሰማችሁ የፕሮቴስታንቶችን ትምህርት በደንብ አድርጋችሁ ስሙ እዚህ ጋር ከዛ አሁን ክርስትና ምን ያህል ፕሮቴስታንቲዝም ላይ ምን ያህል ተጽዕኖ እንደፈጠረ ታያላችሁ። እዚህ ሚዲያ ላይ ያለው ፕሮቴስታንቲዝም ላይ ማለት ነው። የሉትራኖችን ሉትራኖች ጥምቀት ለድህነት ብለው እንደሚያምኑ እኛ ነን ሲጀመር። ከዚህ ቀደም ኢቨን ዲቤት የገባንበት የስ ሉትራኖች ኢቨን ሉተር ጥምቀት ለድህነት እንደሆነ ያስተምራል ብለን እና እሱ ያንል እንትን አይደለም። ጴንጤ ግን አያምን ታለቅ ስ እና ሌሎችም አሁን ጴንጤ አይደለም ግን እሱም አያምን ፕሮቴስታንት ቤር ጥምቀት አያድንምም አይድኖም አያውቅም። ጥምቀት ኢየሱስ ሳይመጣም በፊት የነበረ ስርዓት ጨርሰው ወይስ ይህ ውሃ ውስጥ በመግባት በመውጣት በመረጫጨት አይሁድንም ይደርስል ውሃም የሚያድን ቢሆን የእግዚአብሔር ልጅ ባልመጣም እሺ ጥምቀት አድኖ አያውቅም፣ አያድንም። ጥምቀት አያድንም፣ አድኖም አያውቅም አለ። ጥምቀት አያድንም፣ አድኖም አያውቅም። ጌታስ ከመምጣት በፊት የነበረ ስርዓት ነው አለ። ክርስቶስ የሰጠው ጥምቀት በቃ ጌታችን የእሱ ሞቶ ከተነሳ በኋላ የሰጠው እንጂ ከዛ በፊት አልነበረም ባይ የክርስቶስ ጥምቀት የዮሐንስ ጥምቀት ሊኖሩ ይችላል፣ ሌሎች ሌሎች የጥምቀት ስርዓቶች ሊኖሩ ይችላሉ እንጂ የክርስቶስ ጥምቀት ግን ጌታ ኢየሱስ የሰጠው ጥምቀት ግን ሞቶ ከተነሳ በኋላ የሰጠው ነው። ተግባራዊ የሚሆነው መንፈስ ቅዱስ ከወረደ በኋላ ነው። ምክንያቱም በጥምቀት ውስጥ የሚገኘው ጸጋ በመንፈስ ቅዱስ በኩል የሚሰጠ ስለሆነ መንፈስ ቅዱስ ከወረደ በኋላ የሚሰጥ ነው። ግን እርሱ እንግዲህ ወንድማችን የተወደደ ወንድማችን ዳዊት ፋሲል ፋሲል ዳዊት ኤንዌይስ ዳዊት ፋሲል ይህንን እየተናገር ያለው እና ይሄ በጣም አደገኛ አሁን ስለ ጥምቀት አሁን በዚች ሰዓት ልነገራቸው አይደለም። ይህን ከጨረስን በኋላ እንሄድበታልም ይሄዱበታል፣ ግን አትሊስት እንድታውቁት ነው። ትምህርቱን እምነታቸውን ማለት ነው። ይህ ውሃ ውስጥ በመግባት በመሞጣት ምናምን በመረጫጨት ምናምን ብሎ የገለጸው ጌታ ኢየሱስ የሰጠውን ያንን ታላቅ የእግዚአብሔርን ጸጋ የምንካፈልበትን አማኝ ሰው ኃጢአተኛ ሲሆን ገብቶ ንጹህ ሆኖ የሚወጣበትን የእግዚአብሔርን ጸጋ የሚቀበልበትን ያንን ታላቅ ስፍራ ያንን ታላቅ ምስጢር ጥምቀት በመረጫጨት ገብቶ በመውጣት ምናም ብሎ የገለጹት እሱን ነው። ፖሊሳቶች ውሃ ውስጥ ከመግባት በፊት በነበሩ የሆኑ ቀኖች ላይ ያን የመዳን እውቀት የመስቀሉን ቃል በልቦ ስታስገባው ያኔ ነው ያንተ ጉዳይ ያለቀ። ተወልደሃል። የእግዚአብሔር ልጅ ሆነሃል። በሌላ ምክንያት ተጠምቀሃል። ባትጠመቅም ምንም የሚቀንሱ የለም። ስለተጠመቅም የሚጨምረው ነገር የለም። ፍጥረታዊ ቀጥል። የሰማችሁ ከመጠመቀ በፊት እንደዚህ የምናሰማችሁ ለምንድን ነው? አንደ የፕሮቴስታንቶቹን እምነት ከኛ አይደለም፣ ከኛ እንዳትሰሙ ከራሳቸው እንድንሰማ የአንድ ሰው ሰዎችን ሁን ሁን የሚያሳየ ስለዚ፣ የብዙዎችን በማሳየታችን ፕሮቴስታንት ውስጥ ያለው በብዛት የሚታመነው እምነት ምን እንደሆነ እንድታቁ ከዛ በዛ ውስጥ ደግሞ መጨረሻ ላይ ከእግዚአብሔር ቃል ከጌታችን ከእርሱም ከክርስቶስ ኢየሱስ ምን ያህል ርቀው እንዳሉ በዛው ደግሞ ላሳያችሁ ስለወደድኩ ነው። ይህንን ማለ እና ወንድማችን ምን አለ? አሁን አንድ ሰው ከመጠመቁ በፊት የወንጌልን ቃል በሰማችሁ ጊዜ ሰምታችሁ ስታምኑ ያኔ ተወልዳችኋል። ወረ ተወልዳችኋል። ስለዛ ድህነትን አግኝታችኋል። የሚያስፈልጋቸው ነገር እዛ ጋር አብቅቶለታል። ከዛ በኋላ ብትጠመቅም ባትጠመቅም የምትጨምረው የምትቀንሰውም ነገር የለም። ይሄ ነው እንግዲህ ፕሮቴስታንት እምነት ይ አይደለም፣ ነው እንደሰማ ነው ማለት ነው። ከኛ ሳይሆን ከራሱ ቀጥል። ፍጥረታዊ ሰው አለ። ፍጥረታዊ ሰው ግን መዳሰስ፣ መቅመስ፣ መንካት፣ ማየት ይወዳል። ስለዚህ ሆነ ውሃው ሲገባ ሲረጥበው ምናምን የሆነ የሚሰማው ስሜት የሆነ ነገር የተፈጠረ ስለሆነ ነው እንዳልኩት ደረቅ ልብስ የለበሰ ኃጢአተኛ ሰው ገንዳ ውስጥ ይገባና ልብሱ በውሃ የበሰበሰ ኃጢአተኛ ሆኖ ይወጣል። ምንም ለውጥ የለውም። እሱ ደረቅ ነው፣ ሲወጣ ልብሱ ብስብስ። እግዚአብሔር በአንቺ ነው የምሰራው፣ በአንቺ ነው የምጠቀመው፣ ላይ እጄን ገጥመዋለሁ አለኝ። ምን ማለት ነው? እስኪ እድሽን አንሺ ከፍ አድርጌዋለሁ። ጌታ መንፈስ ቅዱስ ምስክር በእግዚአብሔር ፊትም በሰው ፊትም መንፈስ ቅዱስ ነው። እጅሽ ላይ ፈውሴን አድርጌያለሁ አለኝ። እኔ ሌላ ሰው ፈልግ ኖ እግዚአብሔር፣ በአንቺ ነው የምሰራው በአንቺ ነው የምጠቀመው ገና ምንም መማላት ገጠሬ በላይ ደግሞ እውነት በእግዚአብሔር ፊት ስነግር እግዚአብሔር አምላክ ተናገረኝ። ነቢይ ነቢይ ነቢይ ነቢይ ይሉኛል ሰው አንድ ነቢይ ተነስታለች፣ አንድ ነቢይ ተነስታለች። እንደዚህ ያኔ እንዲቀላል አልነበረም። ነቢይ አስበህዋን በቅድስተ ቅዱሳን ድንግል ማርያም ወላዲተ አምላክ ንጽሕተ ንጹሐን ቅድስተ ቅዱሳን የመላእክት እህት የቅዱሳን መመኪያ የነቢያት ትንቢት የሆነችን እናት ክርስቶስ ኢየሱስን ዘጠኝ ወር ከአምስት ቀን በማሕፀኗ የተሸከመችን ይዛው የተሰደደችን በመጽሐፍ ቅዱስ ውስጥ ሴቲቷ በትባል እሷ ብቻ የምትጠራውን ቅድስተ ቅዱሳን ድንግል ማርያምን ጡቷን ያጠባችውን ይህ ዓለም ክርስቶስ ኢየሱስ ብሎ እንዲጠራ የተፈቀደለት የእሷ የሐሳብ ድንግልና ስለሆነ ንጹሕ የሆነችን እናት የተጠራጠረ ምንፍቅና ፕሮቴስታንቲዝም በዚህ ዓለም በኃጢአት ሲዳክር የሚውልን ሰው የእግዚአብሔር መንፈስ ቅዱስ ኃይል በእጁ ላይ አለ ብሎ የሚያምን እህ ብሎ የሚሰማ አንገት እየነቀነቀ ይህ ነው ፕሮቴስታንቲዝም። ከቅዱሳኑ ጋር ያጣላሃል። ክርስቶስ ያደረባቸው ቅዱሳኑ እንድትሳደብ ያደርግሃል። ለአንተ ደግሞ የሚመችህን የስጋ ፍላጎት ይነግርሃል። ፕሮቴስታንቲዝም ይህ ነው። መጨረሻው ሞት ነው። በፍርድ ፊት ሲቀርሙ ማፈር ነው። ፕሮቴስታንቲዝምን መቀላቀል የምሬ ነው የምነግራችሁ ይህ ነው ፕሮቴስታንቲዝም ክርስቶስ ያደረባቸውን ቅዱሳን እንዳትፈራ ያደርግሃል ፕሮቴስታንቲዝም እንድትሳደብ ያደርግሃል የስድብ ናፍ ተሰጠው የሚለውን ከሴቲቱ ጋር ጠብን ይፈጥርብሃል ፕሮቴስታንቲዝም ይህ ነው አለመታደል ማለት ይህ ነው በቁም መሞት ማለት ይህን ያመነ ህሊና ቅድስተ ቅዱሳን ድንግል ማርያምን አታማልድም እስኪ የተጻፈው ብሎ ያጠራጥረል። በብርቱካን ላይ እግዚአብሔር መንፈስ ቅዱስ ያ ሲያደርግን እንግዲህ ብርቱካን አማላጅ ናት። ለምሳሌ አሁን አምነሃል፣ እግዚአብሔር መንፈስ ቅዱስ በብርቱካን እጅ ላይ አድሮ እየተናገረ ነው ያለው። አንተ ግን በቅዱሳኑ ላይ አድሮ ተናገረ፣ ታምራት ተፈጸመ፣ ቅድስተቅዱሳን ድንግል ማርያም ወይኑ እንዲቀየር የሰርጉ ቤት ድግስ እንዲያምር እንዳያፍሩ አደረገች ስንልህ ትጠራጠራለህ። ይሄ ነው ፕሮቴስታንቲዝም። በቁም መሞት መቀበር የምሬ ነው። ልቡናችሁ እግዚአብሔር አምላክ ይመልስላችሁ። ሌላ ምንም አለ የምሬ ነው። ምን እኮ እልል እችላለሁ። አንተ ደግሞ አራዳ ትመስለኝ ነበር። አንተ ኦርቶዶክስ ለካ አታስቀድስም ዘርፌ ከተዋህዶ ቤተክርስቲያን ስታገለግል የቆየችው ዘርፌ ይጩፋ ያቀረበላትን ግማሽ ሚሊዮን ብር ተቀብላ እምነቷን በጥቅም ሽጣ ከወጣች ይኸው ሰባት ዓመታቶችና ከዚያም በላይ ተቆጠሩ። ይሁዳ ከጌታ እግር ስር ቁጭ ብሎ ተምሮ አብሮ በልቶና ጠጥቶ ብሎም የሕይወት መፍለቅ የሆኑን መንፈሳዊ ትምህርት ተምሮ ከዕለታት በአንድ ሁለት ከአይሁድ የቀረበለት ሰላሳ ዲናር በልጡበት ጌታውን ስሞ አሳልፎ ሰጠው። ይህ ዘርፌም ታሪክ እንዲሁ ነው። ታዲያ ዘርፌ ቸርች ውስጥ ለሁለተኛ ጊዜ በትናንትናው ዕለት ሊታሸግ ችሏል። ለምን ታሸገ አንደኛ በአካባቢው የነበረውን ሰው ለሊት ከስራ ደክሞ እንዳይተኛ ጭፈራ ቤትን በሚያስንቀው የዳንኪራ ድምፅ በመረበሽ ሁለተኛ ኦርቶዶክስን በማጥላላት አስተምሮቱንም ፊክሽን በማለት የጥላቻ ንግግሮችንም በቤተ እምነቶች መካከል በማድረግ በእነዚህ ሁለት ክሶች ቸርቹ ሊታሸግባት ችሏል ራችሁ መፈለግ ያለባችሁ ንጽሐ ነፍስን ፈሪያ እግዚአብሔርን መልካምነትንና ደግነትን ነው ይላል የትዳር አጋር የሚመርጥ ሰው ከትዳር አጋሩ ገንዘብን አይሻ፣ የወላጆቹንም ባለጸግነት አይመልከት፣ የቀዬውንም ታላቅነት አይ እናስ ንጽሐ ነፍስን ይመልከት። እናንት የተጋባችሁ እናንት የምትጋቡ፣ ከምታገቡት ሰው ከትዳር አጋራችሁ አንድ ነገር ብቻ ፈልጉ። እግዚአብሔር አለው ወይ? ብቻ ፈልጉ። የነፍስ ንጽህናን ይፈልጋሉ ወይ? የነፍስ ቅድስናን ትፈልጋለች ወይ? እንጂስ ገንዘብን አትሹ። ዓላማ ያይደለማ። ገንዘብ ከፈለጋችሁ ኢንቨስት አርጉ። ገንዘብ ከፈለጋችሁ አክሲዮን ግዙ። ገንዘብ ከፈለጋችሁ ወጥታችሁ ወርዳችሁ ስራ ስሩ፣ እንጂስ ገንዘብ ለማግኘት ብላችሁ ከትዳር አጋራችሁ እሱን አትሹ። እንደውም ዮሐንስ አፈወርቅ ገንዘብ ለማግኘት ብለህ ከትዳር አጋር የምትጠብቅ ከሆነ ምድር ተከፍታ ብትውጥ ይሻላል ይላል። ምክንያቱም ገንዘብ ዓላማ አይደለም። ምክንያቱም ገንዘብ መጪ ያጅ ነው፣ ይገባል፣ ይወጣል፣ ይተረፋል፣ ይከሰራል። ገንዘብ ብለህ ገብተህ ገንዘቡ ያለቀ ተቀለውን ክርስቶስን እንሰብካለን። ስለዚህ ቤተ ክርስቲያናችን የተሰቀለውን ክርስቶስን ትሰብካለች። ብዙዎች ታዲያ የተሰቀለ ክርስቶስን መስበክ ማለት ስለ ቅዱሳን አለመናገር፣ ስለ መቤታችን አለመናገር ይመስላቸዋል። ሐዋርያ ቅዱስ ጳውሎስ የተሰቀለውን ሰብካለን ያለው የጽርዕን የጥበብ ፍለጋ የአይሁድን የምልክት መሻት ነቅፎ እንጂ ስለ ቅዱሳን መናገር ነቅፎ አይደለም። ክርስቶስን ሰብካለን ያለው ይሄ መጽሐፍ ቅዱስን አለመረዳት ነው። በሌላ አነጋገር ስለ ክርስቶስ የምንሰብከው በመጽሐፍ ቅዱስ ባለን ህግ መጽሐፍ ቅዱስ ራሱ ስለ ቅዱሳን ሲሰብክ ስናገኝ ደግሞ ምልንን እንችላል ማለት ነው። የሐዋርያት ስራ ስለ ሐዋርያት ይሰብካል። ሌላ ስለማን ያወራል? ኦሪት ዘፍጥረት ስለ አብርሃም፣ ስለ ይስሐቅ፣ ስለ ያዕቆብ ይሰብቃል። መጽሐፍ ቅዱስ አይደል? ስለዚህ ስለ ቅዱሳንማ መስበክ ስለ እግዚአብሔር ብሎ በሃይማኖት በትግስት በፍቅር የኖሩትን ሰዎችማ መስበክ የመጽሐፍ ቅዱስም ታሪክ ነው። ስለዚህ አሁን ቤተክርስቲያን መጽሐፍ ቅዱሳዊት መሆኗ የሚያሳየው ስለ ቅዱሳን መናገሯ ነው። ስለ ቅዱሳን የማይናገር ቤተ እምነት እውነተኛ እምነት ሊሆን አይችልም። በርግጥም ቅዱሳኑ በህይወታቸው የሚሰብኩት ራሱ ክርስቶስና ሌላ ምን? ስለዚህ ስለ ቅዱሳን መስበክ እኮ ክርስቶስ መስበክ ነው ብለን ብንናገር አናፍር። ለምን ስለ ሐዋርያው ቅዱስ ጳውሎስ መናገራችን ቅዱስ ጳውሎስ ስለ ክርስቶስ የተቀብሉ መከራ መናገራችን ነው። ሐዋርያው ቅዱስ ጴጥሮስ ቁልቁል መሰቀሉን ካወራሁ ስለማን ተሰቀለ የሚለው የሚያመጣው ክርስቶስን ነው። ስለዚህ ክርስቶስን የምንሰብከው እንዲሁ በቀላል ነገር ብቻ አደለም። አካላቸውን መስዋዕት ባደረጉ ሐዋርያ ሰማይታት ጭምር ነው የምንሰብከው ማለት። ስለዚህ የሰማይታቱ መገደል፣ መታረድ፣ ደማቸው መፍሰስ ለክርስቶስ የተከፈለ መስዋዕትነት ነው። ምክንያቱም ብድር መክፈል ነዋል። ሐዋርያው ቅዱስ ጳውሎስ ምን ብሏል? እግዚአብሔር አብ በልጁ መከራ በደረን ይላል። በልጁ መከራ በደረን በመስቀል ላይ። ስለዚህ የተበደሩትን ሲከፍሉ የኖሩ ቅዱሳን አሁን የሚነገረው ለገሌ ከፍሏል ብድሩ። እኛ ሁላችንም ገና ብድር ለመክፈል ነው በዚህ ዓለም የምንኖሩ ብድር ያልከፈለ ሰው ደግሞ ሁሌ አንገት ረፍቶ መኖሩ ማይቀር ጉዳይ ነው ከክርስቶስ ፍቅር ማን ይለየናል አለ እውነት ነው ሰይፍ ነው መከራ ነው ጭንቀት ነው ስደት ነው ረሃብ ነው ወይ በየዕለቱ እንደሚታረዱ በጎች ተቆጠርን ያለው የነቢይ ቃል በእኛ ተፈጸመ አለ ይሄ ተፈጸመ ብለን ሰብካል ይህን መስበካችን ክርስቶስን ከመስበክ ወደኋላ የሚያስብል አይደለም ስለዚህ ቤተክርስቲያን ክርስቶስን እንዲህ እያለች ተሰብካለች ያን የሚለው ቃል በራሱ በጣም አሻሚ ነው። በኢትዮጵያ ውስጥ ደግሞ የበለጠ የተዘበራረቀ ትርጓሜ ያለው ነው። ለምሳሌ መካነ ኢየሱስ ጅማሬዋ ሉተራዊ ሚስዮን ነው። መሰረተ ክርስቶስ ቤተክርስቲያን ጅማሬዋ ደግሞ ሜኖናይት ሚስዮን ሲሆን ቃለ ህይወት ቤተክርስቲያን የመሰረቷት ደግሞ መጥምቃውያን ሚስዮናን ናቸው። ከዚህ የምንረዳው እዚጋ እዚህ ጋር አንዳንድ ጊዜ ልብ እያላችሁ እንግዲህ አንዳንዱ ነገር ትንሽ ለብዙዎቻችን ግር ስለሚያደርግ ማለት ነው። ከዚህ የምንረዳው እነዚህ አብያተ እምነቶች በአፈጣጠራቸው ፕሮቴስታንታውያን መሆናቸውን ነው። ሙሉ ወንጌል ህይወት ብርሃንና ገነት ቤተክርስቲያን ደግሞ ጅማሬያቸው ጴንጠቆስጤ ነው። እነዚህም በአመሰራረታቸው ወንጌላውያን ወይም ኢቫንጀሊካል ናቸው ማለት ነው። ነገር ግን በ1970ዎቹ የስደት ዘመን በኋላ ልዩነታቸው በመጥፋቱ የጴንጠቆስታውያኑ አስተምህሮትና ልምምድ እየጎላና እያሸነፈ መጥቶ አሁን ፕሮቴስታንታውያንና ወንጌላውያን ብሎ መለየት ይቅርና ወንጌላውያንና ጴንጠቆስጣውያን ብሎ መለየት የሚቻልበት ሁኔታ እንኳን አይታይም። ጴንተቆስታዊያን ከወንጌላውያኑ አንድ ክፍል ብቻ መሆናቸውንም ከመሆናቸው በላይ በጴንተቆስታውያን አስተምህሮትም ሆነ ልምምድ የማይስማሙ በርካታ ወንጌላውያን አብያተ እምነቶች አሉ። ታዲያ ጴንተቆስቱ አሸንፈው መውጣቱ ምን ተጎዳ? አተረፈን እንጂ። አሜን በለዋ ለምትሉ ወገኖቼ የዚህ መጽሐፍ አንደኛ ሙግት አዎ ተጎድተናል የሚል ነው። ጉዳታችንም በሁለት በኩል ነው። አንደኛው በሀገሪቱ ውስጥ ያለው የፕሮቴስታንት ወንጌላውያን ስብስብ የጠራ የሥነ መለኮት አስተምህሮት በሌለው ጴንቴቆስታውያን እጅ ሄዶ ስለገባ እጅግ በጣም ለተዘበራረቀ የሥነ መለኮት ትምህርት የተጋለጠው ነው። የመጣ አዲስ ትምህርት ሆነ የሥነ መለኮት ፍቺ እንደፈለገው የሚያላጋው በጴንቴቆስታውያኑ የሚመራ ፕሮቴስታንታውያን ወንጌላውያን ማኅበረሰብ ፈጥሯል። የጴንቴቆስታውያኑ ችግር ደግሞ ለራሳቸው በብዙ ነገሮች ላይ አንድ ወጥ የሆነ አስተምሮ የሌላቸው ራሳቸው እንዳመይዋ የሚበጣጠሱና ግለኝነት እንጂ መዋቅራዊ አመለካከት የማይመቻቸው ስለሆኑ እነሱ አሸናፊ ሆነው ሲወጡ ነባር ቤተ እምነቶቹ የኔዎቹ አይነት ማለት ነው አባት አልባ መዋቅር አልባ በአምልኮ በኩል ደግሞ መረጋጋት ያቃተው ቤተ አምልኮ አደረጉት። ይህን ያደረጉት ግን ወደው ሳይሆን የአፈጣጠር ውጤት የአፈጣጠራቸው ውጤት ነው። በዚህ ላይ በሌሎች አፍሪካ ሆነ ላቲን አሜሪካ ወይም አውሮፓና ሰሜን አሜሪካ ጴንጤቆስጣውያኑን ተውተው ተረጋጉ ብሎ አደብ ሊያሲዛቸው የሚችሉትን ፕሮቴስታንት ወንጌላውያን በተለምዶ ሜኒላይት ሜንላይን ቸርችስ የሚባሉት ቤተ እምነቶች በጊዜው በተፈጠረ የኮሙኒስት መንግስት የእምነት ተጽዕኖ፣ ስደት ምክንያት ተውጠው በመጥፋታቸው ተነሳ አሁን ያለንበትን መርህ አልባ ሰብካለች ሰብከው የሚታይ ነው። አሁን ያሳዩ ያው ሶሻል ሚዲያ ለማያቸ አሁን አዳዲስ የወጣት ልጆች የሚደንቁ የሚገርሙ ልጆች እየተነሱ እንደሆነ ጸሎትም ነው። እኔ በተለያዩ ሰዎች ሪቫይቫል ከኦርቶዶክስ ቤተክርስቲያን ይነሳል ሲሉ አባቶች ሰምቻለሁ። ተድቤ ሰምቻለሁ። ትልልቅ ሪቫይቫሎች ኢትዮጵያን ግልብጥ ውጡን የሚያወጡ ወንጌል አርበኞች ይነሳሉ ሲል በጆቤ ሰምቻለሁ። ኦርቶዶክስ ኦርቶዶክስ ይወጣሉ ሲል በፕሮቴስታንት ተለልቅ አባቶች ሲናገሩ ሰምቻለሁ። የማምንባቸው እግዚአብሔር ሰዎች ደግሞ እያየው ሰዓት ምናምን ሲባል መቼም ይሄ የተፈጥሮ ሰዓት አሁን ኤሌ እንደነደደው ሰዓት አንጠብቅም። ብርሃንን ይዘው እውነትን ይዘው ፋይት አድርገው ሰዎች ከዘላለም ጥፋት ወደ ዘላለም ሕይወት እንዲመጡ የሚያደርጉ ማለት ገባ። ዋናው የእግዚአብሔር ትኩረት ላይ ትኩረት የሚያደርጉ ሰዎች ማለት የእግዚአብሔር ትኩረት የሚለው ምንድን ነው ሰው ማዳን አይደል ሰውን ከጨለማ ከድቅድቅ ጨለማ ማውጣት አይደል የመጣበት ጉዳይ የሞተበት ጉዳይ አይደል ይህንን ጉዳይ የሚሰሩ ሰዎች የሉ በዚህ ጉዳይ ሌትና ቀን የሚያልቅሱ የሚጸልዩ ሰዎች የሉ የሚጾሙ ሰዎች የሉ የሚተጉ ሰዎች የሉ ሌላም ስራ አላቸው እሱ እኮ ነው የሚሰሩት አሁን ሜትዱ የኔ አይነት ካልሆነ ነው እኮ ችግሩ የኔ አይነት ካልሆነ ፔዳጎጂ እሱ አሁን እንደሱ ሲሆን አደገኛ ግን ቤት ነው በልዩ ልዩ መንገድ በዛ ማለ በዚህ ወንጌል ይሰበክ ያለው ጳውሎስ። አንዳንዶች ግን እ ወንጌል ስሬ ሊያጠብቁብኝ ወንጌል ይሰብካሉ አለ። ወንጌል ነው የሚሰብኩት፣ ግን እኔ ላይ ሊያጠብቁብኛል። እንኳን ለዚህ ነገር ይፈጠራል። ዞሮ ዞሮ አሉ ለማለት ነው። በጣም ብዙ ድንቅ አባቶች፣ በቃ በጣም አፍ የሚያስከፍቱ ሰዎች አሉ። እኔ በጣም መወዳቸው መቀብራቸው እንሰባቸው ስንገናኝም በክብር ቦታ ያለኝ በጣም መወዳቸው አባቶች አሉ። ጨዋዎች አሉ። በጣም ስሜታቸው የተገዝ እኔ የተገዙ የማይበሳጩ የማይናደዱ፣ የማይቀኑ፣ የማይከራከሩ ግን የሚኖሩ ሰዎች አሉ አሁን